እኔ በጣም ይመቸኛል። ብዙ ሰዎች እንመክራለን ይላል። አሁን እና የሃይማኖት አባቶች፣ ሳይካትሪስት ነን የሚሉ የሳይኮሎጂ ሰዎች ይመክራል ይላል። የዓለማችን ትልቁ በሽታ እህቴ ወንድሜ፣ ደርሰንበታል ጭንቀት ነው። አትጨነቁ፣ ለምን ትጨነቃላችሁ ይላል ሰው እኮ በሽታው ጭንቀት እንደሆነ እኮ ያውቃል። አለመጨነቅም እኮ ይፈልጋል። ጭንቀቱን ቢያርቅ ግን፣ ጭንቀቱን እንዴት አድርጎ ይላቀቀው? አትጨነቅ ስላልከው ጭንቀት ለቆ ይሄዳል? ጭንቀት ለቆ አይሄድ። አትጨነቅ ማለት እኮ ምክር እኮ፣ የሚያስጨንቀውን ነገር ልትቀርፍ ልታሻሽልለት የምትሞክር ከሆነ ያችን የሚያስጨንቀውን ነገር ልታረቅለት የምትችል ከሆነ ያችን ነገር ታራክለት፣ አይጨነቅም። ለምን ይጨነቃል? ሰው ለምን ይጨነቃል? የሆነ ነገር ሲጎለው ነው የሚጨነቀው። የሆነ ነገር ሲያጣ የሆነ ነገር ሲፈልግ ነው የሚጨነቀው። አንዳንዱ ሰላም ያጣል፣ አንዳንዱ ገንዘብ ያጣል፣ አንዳንዱ እውቀት ያጣል፣ አንዳንዱ ትርፋማነትን ያጣል፣ አንዳንዱ ትዳር ያጣል፣ አንዳንዱ ትዳሩ ሰላም ያጣል። ስለዚህ አትጨነቅ ስትለው አሁን በትዳር ውስጥ ሰላም ያጣ ሰው ትዳር ውስጥ ያለው ነገር ከሆነ የሚያስጨንቀው አትጨነቅ አልከው ማለት ትዳርህን ቶኖ በትን ነው ልጆችህን ነው ምትለው? ምንድን ነው? አንድ በንግድ እየከሰረ ያለን ሰው ወንድሜ፣ የዘመኑ ታላቅ በሽታ ታውቋል ጭንቀት ነው። ስለዚህ አትጨነቅ ስትለው ንግድህን ዝጋው ነው በንደ ውጣ ነው የምትለው? ምንድን ነው ምትለው? አትጨነቅ ስላልከው ጭንቀት ይቀራል ማለት አይደለም። አትጨነቅ ብለህ አትምከር፣ አትምከሩ የሃይማኖት አባቶችን በሙስሊምም በኦርቶዶክስም በፕሮቴስታንት፣ በጁባ ዊትነስም በየትኛውም ሃይማኖት ውስጥ ያላችሁ የሃይማኖት አባቶች አትጨነቁ ብላችሁ አትምከሩ። ሰውን አትጨነቅ ብለህ ሌላ ጭንቀት ከምሰጠው ጭንቀቱን ሊያረግለት የሚችል ሰላማዊ ነገር ሊፈጥርለት የሚችል ነገር፣ ለምሳሌ ንግድ ከሆነ እየከሰረ የሚያስቸግር ንግድህን ለማሻሻል እንደዚህ እንደዚህ አይነት ነገር አድርግ። ንግድ ስነግድ እየከሰር ከምትቸገር ከሆነ ስራ ቀይር። ስራ ስቀይር ራስን ሳጎጣ እንደዚህ እንደዚህ ሚስትና ባል ጭቅጭቅ አለባችሁ፣ የትዳር ጭቅጭቅ ነው ጭንቀታችሁ። ወደ ማማከሪያ ቦታ ሰዎች ጋር ሂዱ፣ እርስ በርስ ተነጋገሩ። የምትደባበቁት ነገር ካለ ሚስጥራችሁን ሼር እየተደራረጋችሁ እንዳትጨነቁ፣ እንደዚህ እንደዚህ ያ መፍትሄ የሚያመጣ ነገር። ስራ ማጣት አስጨንቆሃል። ስራ ማጣት ካስቸገረ በተለይ በተለይ እንደዚህ በቀላሉ ገንዘብ ሳይጠይቁ እንደዚህ ስራ የምንሰራባቸው ነገሮች እንደዚህ እንደዚህ ነገሮች አሉ። እነዚህ እነዚህን ብሰራ ውጤታማ ትሆናለህ። ምንም ገንዘብ የለውም እ አንዳንድ ሰው ደግሞ ምን ይላል መሰለህ፣ ስራ መስራት ትፈልጋለህ፣ መለወጥ ትፈልጋለህ፣ በኦንላይን እንደዚህ ያክል ገንዘብ ማግኘት ትፈልጋለህ፣ በቃ እንደዚህ እንደዚህ አድርገህ የሚያክል ያክል ብር አውጥተህ እንደዚህ አድርገህ ትሬድ አድርግ ይላል። ትሬድ የሚያደርግበት ብር ቢኖር የአንተ ኦንላይን ላይ ትሬድ ከሚያደርግ በኦፍላይን ሄዶ ከመርካቶ ቃ ገዝቶ አዙሮ አይሸጥም እንደ ማስቲካና ክረም የለም። ስለዚህ በአሁኑ ሰዓት ላይ ሰው ስራ የለኝም ከሆነ ጭንቀቱ አትጨነቅ ሳይሆን ማለት ያለብን ምንድን ነው፣ መፍትሄ ማድረግ ያለብን ስራዎች እንዴት አድርገ መስራት አለብን የሚለው መፍትሄ እኔ በጣም አያለኝ። እና ቲክቶክ ላይም ዩቲዩብ ላይም ብዙ ቦታ ላይ የሃይማኖት አባትንን የሚሉ እናውቃለን፣ የሚሉ ሰዎች ተምረናል የሚሉ ሰዎች ስለተማርክ ታውቃለህ ማለት አይደል? የአንተ ሶስት አራት ዲግሪ የኔን ጭንቀት አያጠፋውም። አንተ ስላወራ ግን ስራ ፈጥሮልኝ መፍትሄ ከሆነ ለችግሬ መፍትሄ ከሆነ ልጅ ከጭንቀቴ ልርቅ እችላለሁ። ከጭንቀቴ ላይረቀኝ የሚችለው ነገር ምንድነው? ያስጨነቀኝን ነገር መፍትሄ ሳገኝለት። አንዳንድ ሰው እኮ በደፈናው ምን ይልሀል መሰለህ፣ ይሄ ልጅ የሚጨነቀው ሴጣን ስላለበት ነው ሚልል አያፍርም። አትጨነቅ ብሎ በድፍኑ ዝም ብሎ በጥሬው እንደዚህ እየመከረ ሴጣን ስላለብህ ነው ምክ ምክር ያልተቀበልከው ይልሀል። እንደዛ አይደለም ሰው የስራ ማጣት የሚያስጨንቀው ሰው የስራ ማጣት ከሆነ እያስጨነቀው ያለው ስራ እንዴት አድርጎ መፍጠር እንዳለበት እና እንዴት አድርጎ ገንዘብ አግኝቶ ለራሱ የሚፈልገውን መሰረታዊ ነገር መሸፈን እንዳለበት ስታስረዳው ስታስረዳው የዛኔ መጨነቁን ያቆማል ማለት ነው እንጂ በድፍኑ አትጨነቅ ስትለው ጥሩ አይደለም። አንዳንድ አሁን ሰው ጋር ስትኖር ምን ይላል፣ ምን ለምን ትጨነቃል? ይላል። እኔ ብዙ መርካቶ ምናምን የተለያየ ቦታ ጓደኞች ነበሩኝ እና አብሬያቸው ቁርስ ምናምን ምግብ ምናምን ሊጋብዙ ይዘው ይሄዳሉ። ምግብ ምናምን አብረን እንብላ ምናምን ይለዋል። ከዛ ለምን ትጨነቃለህ? እነሱ ስራ አላቸው አንተ ስራ የለህም። ሊጋብዙ እየሄድክ ነው። ሊጋብዙ የሚሄዳቸው እራሱ እኮ ያስጨንቅሃል። አንተ ገንዘብ ሼራ ለማድረግ ማጣትህ እኮ ያስጨንቅሃል። ምን ትጨነቃለህ አትጨናነቅ እንዲህ ህይወትን ቀለል አርገ ኑር እንጂ ፈገግ በል ሳቅ ተጫወት እንጂ ለምን ጭንቀት ውስጥ ትገባለ ለምን ይደብራል አይደብር ምናም ምናም ብሎ ወከባ ምናም ምናም ፈጥሮብህ እሱ ወደ ስራው ነው አንተ መልሰህ እዛው ድንጋይ ላይ የምትቆጭ ስለዚህ ምክርና ቦክስ ስለሰጭው ቀላል ነው የሚባለው ይሄ ነው የሃይማኖትም አባት ሆንክ ኖርማል የተማርኩ ሰው ነኝ ብትል ዝም ብለህ መምከር ስለምችል ብቻ አፍስላለ ብቻ አትምከር አትጨነቅ ተብሎ መመከር የለበትም። ሰው መጨነቅ አለበት። ሰው ሊጨነቅ ይገባል። ጭንቀቱን ግን ቀለል ሊያደርግለት የሚችለው ነገር እንደሚያስጨንቀው ነገር ይለያያል። ቅድም እንደነገርኳቸው አንዳንዱ ሰው የገንዘብ ማጣት ያስጨንቀዋል። አንዳንዱ ሰው ገንዘብ ኖሮት ምን ልስራበት ብሎ ይጨነቃል። አንዳንዱ ሰው የቤተሰብ ጉዳይ ያስጨንቀዋል። አንዳንዱ ሰው ሚስት አጥቶ ይጨነቃል። አንዳንዱ ሰው ሚስት አግብቶ ደግሞ ሚስቱ ረብሾ የሚጨነቅ ሰው አለ። አንዳንዱ ሰው ንግዱ እየከሰረበት የሚጨነቅ ሰው አለ። ስለዚህ ይለያያል። የጭንቀቱን አይነት ስለሚለያይ ለየሁሉም መፍትሄ ሊሆን የሚችል ነገር እንጂ ሁሉን ነገር ለእግዚአብሔር ጣለው የሚባል ነገር፣ ለእግዚአብሔር ተውለት የሚባል ነገር እግዚአብሔር አምላክ ሁሉን ነገር የፈጠረልህ አይምሮህን፣ ልብህን፣ ሁሉን ነገር ይፈጠርልን በቃ መጨነቅ ሲያጋጥመ ተጨንቀ ለዛ መፍትሄ እንድፈጥርለት ወይም መፍትሄ አላቸው የሚባሉ ሰዎች እንድታማክል እንድትደሰት ደግሞ የመደሰቻ ህዋሳቶችን የፈቀደልህ የሚያስደስት ነገር ሲኖር እንድትደሰት፣ የሚያስጨንቅ ነገር ሲኖር እንድትጨንቅ ነው እንጂ እግዚአብሔር አምላክ አለ ብለህ ዝም ብለህ ጭንቀትነተው መርሳት አችልም። ያስጨንቅሃል። ገብቶሃል። ስለ ራቤ ለምን እጨነቃለሁ ብለህ ብተኛ እግዚአብሔር አውቃል ብለህ ብተኛ አሁ እግዚአብሔር አውቃል፣ ስትነሳ ግን ከነረሃል። ሁ ያለው እግዚአብሔር መጥቶ እንደዚህ አያጎርሰን መጨነቅ መቻል ሰውን ደግሞ እግዚአብሔር ነው እንደዚህ የሚያደርገው ሁሉ ነገር የሚያደርገው እንደዚህ ነው። አትጨነቅ ሁሉን ለእግዚአብሔር ስጠው ብትለው ቢተው ቢተኛ ሲነሳ ማብሮ ነው ችግሩ ያለው። አንተ የራስህን ቢዝነስ እየሰራ ነው። በአትጨነቁ ምክር ውስጥ የራስህን ሌላ ቢዝነስ እየሰራ ሊሆን ይችላል። ግን ምንድነው ዋናው ቁም ነገሩ? ዝም ብለህ መምከር የለብህም። አትጨነቅ አይባልም። የሰው ልጅ ለሚያስፈልገው ነገር የሆነ እሱን የሚያገኝበት ነገር መፍትሄ ሊያገኝበት የሚችል ነገር ሳታሳየው አትጨነቅም ብቻ ይዘህ የምትመክረው ከሆነ አግባብነት ያለው ነገር አይደለም። ኖርማልም አይደለም። ስለዚህ አትጨነቅ ብለህ አትንከር። ሰው መጨነቅ አለበት። መፍትሄ ላታመጣለት ነገር የሃይማኖት አባት ስለሆንክ ብቻ ጺምን እንደዚህ አንጀርገ አትጨነቁ፣ ስለምን ትጨነቃላችሁ አትበል። የልጆቻችሁ ጉዳይ ነው ያስጨነቃችሁ አ ልጆቻችሁ እንደዚህ እንደዚህ እንደዚህ እንደዚህ ብታረሙ እዚህ ወስዳችሁ እንደ ቦታ እየጠቆምኩ መሆን አለበት። መፍትሄ የማያመጣ ምክር ምን ያደርጋል? ቦታ እየጠቆምኩ የልጆቻቸው ስነ ምግባር ከሆነ ቤተሰቦችን እያስጨነቀ ያለው ልጆቻችሁን እዚህ እዚህ ቦታ ብትወስዷቸው፣ እንደዚህ እንደዚህ አይነት ትምህርት ብታስተምሯቸው፣ ባህሪያቸው ሊስተካከል ይችላል ና ብትል። የስራ ማጣት ነው ያስጨነቀ፣ እንደዚህ እንደዚህ አርገ ስራ ብትፈጥር፣ እንደዚህ እንደዚህ ስራ ያጡ ሰዎችን እርዱ ብለ ደግሞ ሌሎችን ስራ ያላቸው ሰዎች ትርፍ ነገር ያላቸው ሰዎችን ሰዎች እንዲረዱ ማስተማር አለን እንጂ በባዶ ሜዳ የቸገረውን ሰው አግኝተህ በቃ አትጨነቅ ብለህ መክረኸው፣ እንዴት ነው አይጨነቀው? እንዴት ነው አይጨነቀው? በጣም ነው የሚጨነቀው። መጨነቅም ደግሞ አለበት። ስለዚህ ስራ ያጡ ሰዎች የተጨነቁ ከሆነ ስራ ያጣችሁ ሰዎች የተጨነቃችሁ፣ አይዟችሁ እግዚአብሔር አለ። ስራ ደግሞ ያላቸው ሰዎች እስቲ ስራ ላይ የላቸው ሰዎች ስራ አመቻችሁላቸው፣ ስራ ፍጠሩላቸው፣ በየስፍር በየመንደሩ ያሉ ስራ ያጡ ወጣቶችን ስራ እንዲሰሩ አድርጉ ምናምን ብለን ነው ተጽዕኖ መጠቀም ያለብህ እንጂ ያጣው ላይ ብቻ ያለ መጠቀም ያለ ስራ ያላቸውንም ስራ እንዲያሰሩ ማድረግ መቻል አለብን። ይህ ነው በአይምሮ ሕመም ምክንያት የሚሰቃዩ ሰዎችን አይዟችሁ፣ አትጨነቁ በአይምሮ ሕመም እንደዚህ እንደዚህ የተሰቃያችሁ ከሆነ አይዟችሁ ፈጣሪ ያለ ከፈጣሪ ጎን ለጎን ደግሞ እስቲ እናንተ በስነ ልቦና በምናምን በሳይኮሎጂ የተማራችሁ ሰዎች ዶክተር ሐኪሞች ምናምን እስቲ እነዚህን ወንድሞች በየሰፈር በየከተማው ምናምን ያሉት እርዷቸው እስኪ ምናምን ተብሎ ማስተማር ሳይገኝበት ዘም ብለ ተነስተ ለምን ትጨነቃለ ሁሉ ነገር እንደዚህ ነው፣ ሁሉ ነገር በዚህ ነው፣ ሁሉ ነገር ወደዚህ ነው እያልክ እንትን አትበል፣ አታወጭ፣ አብራቸው ሰዎቹ ለማለት ፈልጌ ነው። ስለዚህ አትጨነቅ ስለተባለ ጭንቀት ይጠፋል ማለት አይደለም እና እናስተምረው ነገር ለይተን እናውቅ። አመሰግናለሁ። የእምነት ሰሚኑ አካል ነው። ይመቻችሁ።